አዋሽ ባንክ በበጀት አመቱ ያልተጣራ 22.7 ቢሊዮን ብር ትርፍ አግኝቻለሁ አለ። በ2016 በጀት አመት አጠቃላይ የተቀማጭ ገንዘብ መጠንን በ42 በመቶ አሳድግ ያለው ያለው ባንኩ ካለፈው አመት የተሻለ ትርፍ አግኝቻለሁ ሲልም የበጀት አመቱን መጠናቀቅ አስመልክቶ በሰጠው መግለጫ አመልክተዋል። የአዋሽ ባንክ የተቀማጭ ገንዘብ በመቶ ስድስት ቢሊዮን በአንድ አመት ያደገበት አመት ነው። ከዚህም ውጪ አዋሽ ባንክ ገቢውን ወደ ስልሳ አራት ነጥብ አራት ቢሊዮን ያሳደገበት አመት ነው። በዚሁ መሰረት የአዋሽ ባንክ ትርፍ ከታክስ በፊት ወደ ሀያ ሁለት ነጥብ ሰባት ቢሊየን ያተረፈበት ነው። በዚህ አመት ብቻ ወደ ሰባት ነጥብ ሰባት ቢሊየን የካፒታል እድገት ያስመዘገብንበት ነው። በዚሁ መሰረት የአዋሽ ባንክ የተከፈለ ካፒታል ወደ 27.89 ቢሊዮን የደረሰበት አመት ነው። አዋሽ ባንክ በበጀት አመቱ ካከናወነው ወደ አንድ ትሪሊዮን የሚጠጋ ግብይት 77 በመቶ በዲጂታል መንገድ መፈጸሙን የባንኩ ፕሬዚደንት ጸሐይ ሽፈራው በመግለጫቸው አንስተዋል። በኢኮኖሚ ላይ ተግባር የተደረጉት የማክሮ ኢኮኖሚ ማሻሻያና በብሔራዊ ባንክ ከውጭ ምንዛሬ ጋር የተያያዘው ወደ ስራ የገቡ መመሪያዎች ባንኩን ውጤታማ አድርገውታለን ብለዋል። የውጭ ምንዛሪ ተመን በገበያ እንዲወሰን መንግስት የወሰነበት አመት ነው። አዋሽ ባንክ በዚህ አመት ከሁለት ነጥብ አንድ ቢሊዮን በላይ የውጭ ምንዛሪ ያገኘበት አመት ነው። ይሄ ትልቅ ለውጥ ነው። ከዚህ ውስጥ ኦልሞስት ወደ አንድ ቢሊዮን የሚሆነው ከላኪዎች ወይም ከኤክስፖርተርስ የተገኘ ነው። ሌላው ከፎሬን ዳይሬክት ኢንቨስትመንት የመጣ ነው። ሌሎቹ ከባንክ ቱ ባንክ የተላኩ በሬሚታንስ የተላኩ ናቸው። ሁለት ነጥብ አንድ ቢሊዮን ከተገኘው ውስጥ ባንካችን ኃላፊነት በሚሰማው መልኩ ይሄ የተገኘው ውጤት ልማታዊ የሆኑ ሴክተሮች ላይ እንዲውል አድርጓል። በቴክኖሎጂ የታገዘ አሰራርን ያማከለ አገልግሎትን ለማዘመን የደንበኞች ቁጥርን ለማሳደግና ማህበራዊ ኃላፊነቱን ለመወጣት ባንኩ በርካታ ተግባራትን ያከናወነበት ዓመት መሆኑን የዘገበው ባልደረባችን ሚካያስ አለሙ ነው።